በዛሬ ሁለት እንግዲህ የአሶሳ ዩኒቨርሲቲ ከ1200 በላይ የተለያዩ ተማሪዎችን አስመርቋል፣ በተለያዩ መርሀ ግብሮች ማለት ነው። ከነዚህ ተመራቂ ተማሪዎች መካከል ደግሞ ለየት ብለው ያገኘኋቸው መንትዮቹ ሙክሲና ና መሀሲን ከድር ይባላሉ። እነሱ ጋር የማደርገውን ቆይታ እንድትከታተሉ እጋብዛለሁ። በቅድሚያ እጅግ በጣም አመሰግናለሁ። ስሜ መሀሲን ከድር ይባላለሁ። የተመረኩበት ዲፓርትመንት ቢዝነስ ኢኮኖሚክስ ፕሮጀክት ማናጅመንት ዲፓርትመንት ነው። እኔ በጣም ደስተኛ ነኝ በመመረቄ እሺ እኔ ሙክሲና ከድር እባላለሁ ከቢዝነስ ኤንድ ኢኮኖሚክስ ዲፓርትመንት ነው የተመረኩት። ከቢዝነስ አድሚኒስትሬሽን ዲፓርትመንት እና አንድ አሶሳ ዩኒቨርሲቲ ጆይን በማድረግ በጣም እድለኛ ነኝ። ምክንያቱም አሶሳ ዩኒቨርሲቲ እኔ እስካሁን ድረስ እንዳየሁት ምሁራኖች አሉ፣ ጎበዝ ጎበዝ የሆኑ ዶክተሮች የሚያስተምሩበት ግቢ ነው እና እዚህ ግቢ ውስጥ እኔ አንድ በመማሪ ራሱ አንድ እድለኛ ነኝ እና ለዛሬ ቀን ደግሞ ስለደረስኩኝ እና ከእህቴ ጋር በመመረቄ ደግሞ በጣም ደስተኛ ነኝ። አመሰግናለሁ። እስኪ እንደው በዩኒቨርሲቲ ቆይታሽ፣ በተለይ እህትሽ ጋር የነበራችሁ ቆይታ እንዴት ነበር? ከእህቴ ጋር ስፔሻሊ አሁን በማስተርስ ፕሮግራም አብሬ ስለተመረቅኩኝ በጣም ደስ ብሎኛል። ምክንያቱም ላይክ በመጀመሪያ ዲግሪ አንድ ላይ አልተመረቅንም እና ሁለታችን ፕላን ያደረግ ነው የመጀመሪያ ዲግሪ አብረን ስላልተማር ማስተርስ ግን አብረን መማር አለብን ብለን ነበር የወሰነው። እዚህ የገባ ነው በጣም ደስተኛ ነኝ። ከእሷ ጋር አብሬ በመመረቄ ያው እንደምታዩት ነው አንዳንድ ኮርሶች ተመሳሳይ ኮርሶች ስንወስድ ነበርና አብረን በማጥናት በመተጋገዝ ነበር ያሳለፍ ነው ው ለዚህ አበቃል። ለቤተሰቦቼ ማስተላልፈው መልእክት እዚህ በመድረሳችን ከፈጣሪ በኋላ ከአላህ በኋላ ቤተሰቦቼ፣ እናቴ፣ አባቴና ከጎኔ የቆሙ ሙሉ ወዳጆቼ በጣም ነው የማመሰግነው እና ፈጣሪ ሁሌም ከነሱ ጋር እንዲሆን እና የልባቸውን ሁሉም እንዲያሳካ እመኛለሁ። ከፈጣሪ በኋላ አባቴ ማመስገን እፈልጋለሁ ማለት ነው። የነበረው ቆይታ እጅግ በጣም አመሰግናለሁ። እንግዲህ ተመልካቾች የዛሬ የአሶሳ ዩኒቨርሲቲ ውድ ተመራቂ ተማሪዎች ለየት ያሉ ናቸው። በተለይ መንትዮቹ መሀሲንና ሙክሲና መልካም የስራ ጊዜ መኝላችኋለሁ። አመሰግናለሁ።